ያጣጥመዋል ደሞ አልከህ። የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስልጣን ላይ በነበሩበት ወቅት የሀገራችን የኢትዮጵያ ምክትል ፕሬዚዳንት የነበሩት ማን ነበሩ? የነበሩት ፕሬዚዳንት አሉ። ከዛ ደግሞ ምክትል እኮ ናቸው። መንገር አይቻልም፣ እንዳትነግሩ። ሰው የደረሰበት ይድረስበት። እኔ ግን አውቃቸው ነበር። መቼም አትመልሽ። ጀምር ጨርስና መልስ፣ አለ ወይዘሮ ሳለ ወልቀ ለውዴ ጠቅላይ ሚኒስትር ፕሬዚዳንት ነው አይደለም የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን ላይ በነበሩበት ወቅት የሀገራችን የኢትዮጵያ ምክትል ፕሬዚዳንት ነው ኢትዮጵያ ምክትል ፕሬዚዳንት የላትም ምክትል ጠቅላይ ሚኒስትር እንጂ ጥያቄያቸው ላይ የሚያወጡት ላይ ትሪኪ ነው። ግን አይሽ አንቺ የተሸወርሽው ምንድን ነው መሰለሽ? ምክትል ጠቅላይ ሚኒስትር ነው ያልሽው። መጠጣት አለባት የለም፣ ፕሬዝዳንት የለም። አይዞህ ምንሽ ጋ የተቀመጠው ስጠበናት ላንቃፍ ላይ ለረጅም ደቂቃ ይቀመጣል። አፍክ ያስጠላሃል፣ ማውራት ያስጠላሃል። ቀነስ አይልም፣ ተጠንቀቅ።